ተደራጅተው አካባቢያቸውን በመጠበቃቸው የሚፈጠሩ ወንጀሎችን መቀነስ እንደቻሉ በጎንደር ከተማ አስተዳደር ያዘዞ ጠዳ ክፍለ ከተማ ነዋሪዎች ተናገሩ። በከተማዋ የሚፈጸሙ ወንጀሎችን ለመቆጣጠር ከኅብረተሰቡ ጋር በቅንጅት እየተሰራ መሆኑን የጎንደር ከተማ ሰላምና ጸጥታ መምሪያ አስታውቋል። መሰረት ባየ በዝርዝር ተመልክተዋለች። ሰላም እንዲሰፍን ከመመኘት ባሻገር ሁሉም የህብረተሰብ ክፍል ሰላምን ሊያሰፍኑ በሚያስችሉ ጉዳዮች ሁሉ በመሳተፍና በተግባር ድጋፍ በማድረግ ማገዝ እንደሚገባ ይገለጻል። በጎንደር ከተማ አስተዳደር የአዘዞ ጠዳ ክፍለ ከተማ ነዋሪዎች በከተማዋ የሚስተዋለውን እገታና ሌሎች የምሽት ወንጀሎችን ለማስቆም አካባቢያቸውን በተደራጀ መልኩ በምሽት በመጠበቃቸው የሚፈጠሩ ችግሮችን መቀነስ እንደቻሉ ይናገራሉ። ስሜ ታደሱ አገ ይባላል። አዘዞ ከተማ ነዋሪ ነኝ። ከአሁን በፊት ሰላም አጥተን ብዙ መከራና ስቃይ አይተን ነበር አዙ እንደሚታወቀው ብዙ ገታ አስተናግዷለኝ። አሁን ግን በየአካባቢ ያለው ወጣት በመደራጀት እነዚህን በጥቆማም ሆነ የድን በማየት አሁን በተለይ ሁኔታ ቀንሷል። መኮንን ጌቴ ይባላለሁ። የኛ አካባቢ እዚህ ዳሽን አካባቢና ዳሽን ዙሪያ ከአሁን በፊት ትንሽ ችግር ያለበት በአምስት አቅጣጫ የሚመጣ የታጠቃ ኃይልም የተለያየ ነገር ይመጣ ነበር። አሁን ላይ እኛ ወጠን መጠበቅ ከጀመርን አንስቶ ሰላሙን አግኝቷል ብዬ ነው ማለት። በየቀኑም ብዙ ነገሮች፣ ውጤታማ ነገሮች በህብረተሰቡ ጥቆማ እያያዝን ነው። ነዳጅ ዝርፊያም ይዘናል። የግል መሳሪያ ያልተመዘገበ ሽጉጥ የያዘ ሰው እያያዝን ነው። አጋችም እያያዝን ነው። ሌዋም እያያዝን ነው። ይሄ ሁሉ የሆነው በሰላም ዘውና በህብረተሰቡ ጥቆማ ነው። ነዋሪዎቹ አሁን ላይ በከተማው ያለውን ሰላም ወደ ዘላቂ ሰላም ለማሳደግ በሚደረገው ጥረት የሚጠበቅባቸውን ሁሉ ድጋፍ እንደሚያደርጉም ገልጸዋል። አካባቢ ነው፣ በየቤቱ ያለው ሰው ነው የሚያውቀው። እኛ ያለነውም ደግሞ እስከ መጨረሻው የራሳችን ተጋድሎ እያረግን እየጠበቅነ ነው። ቀጣይም ቢሆን ከዚህ የበለጠ ጥሩ ነገር እንሰራለን። አካባቢያችን እናስጠራለን፣ አካባቢያችን የሰላም ቀጠና እናደርጋለን ብለን የምንሞክር የሰላም ጉዳይ እኔ ነው ከሌ ነው የሚባል የመንግስትም ጉዳይ አይደለም፣ የሁሉም የህዝቡ፣ የህብረተሰቡ ጉዳይ ነው። ሰላም ለማንም ሰው አስፈላጊ መሆኑ እውቀቱን በመፍጠር የሰላም ዘቡን በዚህ ላይ ትልቅ ሚና ሰርቷል። ስለዚህ አሁን ህብረተሰቡ ያለው ተቀባይነት በጣም ከፍተኛ ነው። እንዲሁም ያልተደራጁ አካባቢዎች ያልወጡ አካባቢዎች እኛ መውጣት እንፈልጋለን ስለዚህ አስተባብሩን፣ በብሎክ መድቡን እያለ እየጠየቀን፣ አሁን ከህብረተሰቡ ጋር በጥሩ ሁኔታ ላይ የምንገኘው ህብረተሰቡም የዚህ ምላሽ ጥሩ አይነተኛ ምላሽ እየሰጠን ያለው ሮንድ በመውጣትና አካባቢያችን ሰላም እንዲመጣ ማድረግ ራሳችን እጅ ነው ያለው እና ቀላል ነው። ከህብረተሰቡ ጋር በቅንጅት በተሰራ ስራ በከተማዋ የሚፈጸሙ ወንጀሎችን መቆጣጠር መቻሉን የተናገሩት የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም የማህበረሰቡ እገዛ አቅም ፈጥሮልናል ብለዋል። ጥቆማዎችን ለእኛ ለስታ መዋቅር ስራ በመስራት ትልቅ ኃላፊነትን ይወጣል ማለት ነው። ህገታ ቤት ሰብሮ ስርቆቶች፣ የተለያዩ የመሰረተ ልማት ስርቆቶች አሁን ከድሮ በተለየ በጥሩ ሁኔታ እየቀነሰ ነው ያለው። ይህም ደግሞ ባደረገው ምንድን ነው እኛ በተጠናከረ መንገድ ባደረግነው ዘመቻ ነው። የብሎክ ጥበቃ፣ የሰላም ዘቦች አሉ። ይህም በማድረግ ብዙ እጅ ከፍንጅ ቤት ሰብሮ ስርቆቶች መያዝ ተችሏል። እገታን ማክሸፍ ተችሏል ማለት ነው። አጠቃላይ ካለው ሁኔታ አኳያ ሲታይ ከድሮ በጣም ብዙ ሁኔታ የተሻለ ሁኔታዎች አሉ ማለት ነው። ሰላም ለአንድ ወገን ብቻ የማይተው ስራ በመሆኑ የሁሉንም የህብረተሰብ ክፍሎች ተሳትፎ የሚጠይቅ መሆኑንም አቶ አለልኝ ገልጸዋል። ማህበረሰቡን ያሳተፈ ስራ ሲሰራ ውጤታማ እንሆናለን። ለአንዱ ወገን ብቻ የሚተው አይደለም ሰላም ልዩ ሁሉ ነው። ሰላም ደግሞ ለአንድ ወገን ለጸጥታ መዋቅር ብቻ የሚተው አይደለም። ሰው የግድ ሰላምን ለማንጣት መረጃ በመስጠት በሀሳብ፣ በገንዘብ በማድረግ ማህበረሰቡ ትልቅ ኃላፊነት ሊወጣ ይገባል ማለት ነው። በከተማዋ አሁን ላይ እየታየ ያለው ሰላም ዜጎች ስራቸውን በሚፈለገው ልክ እንዲከውኑ እድል መፍጠር መቻሉም ተጠቁሟል።